ግን አባትና ልጅ የሚጣሉም ባይጣሉም ለልጆቹ ቅድሚያ ቅድሚያ ለልጅ ይህ ሰውዬ ለቅድሚያ ቢሰጥ ኖሮ እኔ ዛሬ እዚህ ቦታ ላይ አልገኝም ነበር። አባትና ልጅ እንዳይጣሉ ወይም ደግሞ ሌላ ነገር የቻልኩትን ያክል ሞክሬያለሁ። ፎቶ መለጠፉን ዛሬ እዚህ ባይለጠፍ ነገር ምንድን ነው ሰው ራሴ ዩቱብ ስልሳ ተከታይ ያለው አለ እዛም ላይ መለጠፍ አይቀርም ግን ያንቺ ቤተሰብ ጋር ይህ አንቺ ጋር ብትሀሉ ስለሆን አንቺ አንቺ ጋር ያለውን ነገር ቀጥታ ቢተላለፍልኝ የበለጠ ከምንም በላይ ስለሆነ መለጠፉ ግዴታ ነው። እንደ እኔ ማለት ነው። ምክንያቱም ራሱን ደብቆ ይሄን ያክል በእኔ ላይ በልጆቹ ላይ ስቃይ ሲያደርስ የኖረ ሰው ማንነቱን እኔ ብደብቅለትም አሁን አያውቅም። እሱ አንዱን የላኩልሽ ፎቶ ሊቁሟል አይደለም አይተሸዋል ሊቁም ፎቶ እሱን ፎቶ ያስነሳሁት እኔ ስራ ቦታው ነው። እሱ መቼ እንደተነሳና ማን እንዳነሳው እንኳን አያውቅም። የት እንደሚኖር ሲያትል ነው መኖሩን ብቻ አይደለም፣ ስራ ቦታው ላይ ከቤቱ በእግሩ ወክ እንደሚያደርግ እና ቤቱ እስከነ የሚኖርበት ቤዝመንት ሁሉ ነግረውኛል። እኔ ርቄ ሄጃለሁ፣ ምክንያቱም ለልጆቼ ስል እስካሁን ከከፈልኩት የበለጠ አልከፍልም። ይህን ፎቶ አስነስቸው ነው ስራ ቦታው ላይ እያለ እሱ መሆኑን ለማረጋገጥ ማለት ነው። የሚሰራበት ስራ ቦታ ላይ የዌልቸር የአየር መንገድ ዌልቸር የሚገፉ አሉ። የእነሱ ሱፐርቫይዘር ነው። እሱም እዛው የአየር መንገድ ውስጥ ጋር ያለ አይደለም፣ እዛ ውስጥ ነው የሚሰራው። ለአስር አመት እዛ ነው ይሰራው ከሄደ ጀምሮ ስላልቀየረም እዛ ውስጥ ነው ያለው። ስለዚህ የሚያውቁት ሰዎች የሆነ ነገር እርምጃ እንዲወሰድበት፣ እንጂ ዛሬ መጥቼ ዝም ብዬ አውርቼን ለመሄድ አይደለም የመጣሁት አቡዬ ቤተሰቦችሽ እንዲረዱኝ የምፈልገው ይሄንን ነው። ብዙ የአስር አመት ድካም ነው የአንድ ቀን አይደለም። ቤተሰቦች የብዙ ጊዜ ድካም ነው። እንደገናም የስምንት ወጡንቆኝ ዛሬ ላይ ስመጥቼ እንድናገር ያደረገኝ ግድ ሆኖብኝ ነው። ይህን ከማረጌን በፊት ብዬ አገር ሲገባ ጠብቄ ከልጁ ለልጆቹ የሚሰጠውን ጊዜ፣ የአባትና የልጅ ጊዜ እንኳን የተወሰነ ጊዜ እንዲሰጣቸው ሞክር ያለው ጭራሽ የልጆች ልብ ለማቁሸሽ ነው እየሞከረ ያለው። ስለዚህ ይሄ አባት ያለውን ነገር ለልጆቹ ማድረግ ካልቻለ ሕግ እንዲያደርግላቸው እናንተ ቤተሰቦች እንድታግዙኝ የኢትዮጵያ ሕዝብ በመላው ዓለም ያለው እንዲያግዘኝ። እናት እኔ ብቻ ሳልሆን ብዙ እናቶች ላይ የደረገው ነገር ዛሬ ይህን ሳደርግ ነገ እኮ ብዙ ከኔ በኋላ የሚያደርጉ ሴቶች ይኖራሉ። ምንም ጥያቄ የለው። አንድ መፍትሔ ላይ መድረሳቸው ግድ ይለናል ብዬ ስላሰብኩ እንጂ እኔ በክፋት ባስብና ይህን ሰውዬ ለመጉዳት ወደ አባትና ልጅ ባቆራረጥ ገና ድሮ አቆራረጣቸው ነበር። ስለዚህ አ እኔ እንደዚህ ነው የምለው፣ ፎቶቸው መለጠፉ የሱ በተለየ ሱ ፎቶ መለጠፉ ግዴታ ነው ብዬ ነው ማስበው። ሰው ምን አዎ ለጥፊ ግን ቡቡ አይደለም መለጠፍ ያለበት አንቺ ነሽ፣ ባለ ባለቤቱ አንቺ ነሽ፣ አንቺ ለጥፊ ነው እያሉች ያሉት ያንቺ ካር ልኬልሻለሁ። ያለጣጠፍ ምን እንደምትነኪ መጀመሪያ ቪዲዮ የሚለውን ትነኪያለሽ። ይህ ዋትሳፕ ላይ የላኩልሽን መጀመሪያ ቪዲዮ የሚለውን ለማብራት ቪዲዮ የሚለውን ስትነኪ ግሪን ጋላሪ ቪዲዮን ብታዩ ይመጣልሻል። አረንጓዴ ቀስቱ ወደ ታች የሚያሳይ ከዛ የመረጥሽን ፎቶ ከመረጥሽ በኋላ በቀይ ጽሑፍ ሴቭ የሚል ይመጣል። ሴቭ የሚለውን ነው ማረጋችን። አንድ ፎቶ ነው ማነው የሚደረገው። እየቆየሽ መቀያየት ትችያለሽ። ስራ ቦታ ላይ ያስነሳውን ፎቶ ይለጥቁ። አሁን አይታይም፣ ያኛው ይሻላል። ይሄኛው አይታይም፣ ሁለት አደለ ያኛው ይሻላል። እና በቃ ቡቡይ ውረዳ ጨረሰ ተናግሯል። አሁን ቡ ጨርሷል። ቡቡ ትናገረዋል። ህ ይሄ በቅርብ ጊዜ አሁን ኢትዮጵያ ከገባ የለቀቀው ፎቶ ነው። አልገባም። ሴቭ ሚለውን አትመካሽማ ጀሙዬ፣ ሴቭ ሚለውን በቀይ ጽሑፍ ያለውን ሴቭ ሚለውን ኪ እንደግድኝ

ኖ፣ አንቺ እንዳትታይ ያንቺ እንዳትታይ ከፈለግሽ ያንቺ ካሜራሽን ወደ ኋላ ካዞርሹ አንቺ አትታይም ማለት ነው። አንቺ አትገኙበት የሚለው ላይ ማለት ነው። ድምፅሽ ብቻ ይገባል ማለት ነው። ኖ እስክሪን ሪከርድ እንዲያደርጉልሽ መናገር የምትፈልጊው ነገር ካለ እዚህ ምስል ላይ እኔ ማስረዳ ትችላለሁም፣ ግን በአጭሩ ላስረዳ ብዬ ነው። በአጭሩ ምን ልበል፣ እስክሪን ሪከርድ እንዲያደርጉልሽ፣ እስክሪን ሪከርድ ስላሉ ምንድን ነው እንድል የምትፈልጊው፣ አሜሪካን ሳይት ላይ የምትኖሩ ኢትዮጵያውያን የምታውቁት አናግሩት ነው ወይ፣ እና ከዚህ ሰው የምፈልገው ይሄ ይሄን ነው ብለሽ አስረጂ ጀሚላ። ሻሉዬ እኔ ላስረዳና አንቺ ደግሞ ታስረጅልኛለሽ። እሺ፣ የምፈልገው ሰው የልጆቹ አባት መሆን ባይችል ፍቅር ቢነፍጋቸው ሁሉም ተናገሪ፣ ከይቅርታ ጋር እሺ። ጀሙዬ እዚህ በፎቶ ላይ የምትመለከቱት ግለሰብ ከሌ ይባላል፣ እስክንድር ማለት ስሙ እስክንድር ይባላል። የሚኖረው አሜሪካን ሲያትል ነው። እንዲህ እንዲህ የሚሰራው እንዲህ እንዲህ ነው እና ብላሽ እንደዚህ እንደዚህ ነው የምፈልገው ጉዳት በደልሽንና የምትፈልጊውን ተናገ

ያለውን ነገር ሁሉ ነገር ያለኝ ከዚህ በኋላ ያለው የምትናገረው ነገር ይመስለኛል። እና አመሰግናለሁ ሁላችሁንም የኢትዮጵያ ሕዝቡ ቡቡ አንተ በጣም መልካም ልጅ ነህ። ከናስ አይ ነው ከእናትህ ጎን ስለ ቆምክ እናመሰግናለን። መልካም ልጅ ስለሆንክ፣ እናትህን ስለምትደግፍ፣ ከእናትህ ጎን ስለምትቆም እናመሰግናለን። በዚህ መልካም ቀጥል። እናት ምንም ብትሆን እናት ናት። ሁሌም ከእናትህ ጎን ቁም አደራ እናት መቼም እንዳትተዋት ለምንም ነገር። አንድ መናገር የምፈልገው ነገር ደግሞ እናት ሁሌም ከጎንሽ ነኝ እንደታስብ ጎበዝ፣ ሁሌም ከእናት ጎንቁም እስከ መጨረሻው። አለም ቢገለበት አንተ ሁሌም ከእናትህ ጎንቁም ምንም ነገር እንዳያታለ ምንም ነገር ከእናት አይበልጥም። መኪናም ሆነ ብሮን ሆነ አሜሪካም ሆነ ምንም ነገር ከእናት አይበልጥም። እዚህ ምድር ላይ ያለ ከእናት የሚበልጥ ነገር ምንም ነገር የለም።

የዚህ ጋር የምታዩት እስክንድር አቻሜ ውቡ ይባላል። አሜሪካን ሀገር ከገባ አስራ አንድ አመት ሆኖታል። ከኔ ጋር በትዳር ለስምንት ለዘጠኝ አመታት አብሮ ኖሯል። ሁለት ልጆች ከኔ ያሉት፣ ከኔ ተደብቆ ሚስት ልጅ የለኝም ብሎ ከሀገር ሲወጣ ሰርቶ ለልጆቹ አባት እንዲሆን እሱም ደግሞ ሕይወቱን ቢያስተካክል ብዬ ነበር ያሰብኩት። አስር አመት ሙሉ ችዬ ከአስር አመት በኋላ ግን በልጆቼ ህይወት ማስተካከል ቀርቶ የልጆችን ህይወት ለማበላሸት ስለተነሳ በጣም ከልቤ ስላዘው ከዚህ በኋላ ለልጆቼ የሚገባቸውን መብት እሱ ስለነፈጋቸው በህግ ለመጠየቅ እፈልጋለሁ። አሜሪካን ሀገር ሲያትል የምትኖሩ ታኮማ ኦር እንደዚህ አካባቢ ታኮማ መሰለኝ የሚኖርበት፣ እንደዚህ አላውቀውም። ሚስቴቱ ማለት ታኮማ መሰለኝ። እስኪ ጻፉልኝ ከስር አየር መንገድ ውስጥ ነው የሚሰራው። ሱፐርቫይዘር ሆኗል። የዌርቸር የሚገቡ የነዛ ተቆጣጣሪ ነው። አስር አመት ያክል አንድ ስራ ቦታ ነው። ታኮማ አየር መንገድ ውስጥ ነው የሚሰራው። አስር አመት የሰራው አንድ ቦታ ነው። ቦታም አልቀየረም። እዛ አብራችሁ ያላችሁ አብራችሁ የምትሰሩት አናግሩት። እኔ እሱ ህይወት ቢበላሽ ደስተኛ ሆኜ አልሆንም ነው። በእሱ ህይወት መበላሸት የምጠቀመውም ነገር ስለሌለ ዝም ብዬው ኖሬ ያለው። እሱ ግን የኔን ህይወት ለማጥፋትም ጭምር ስለሞከረ አሁን ላይ የሚያደርሱት አሁንም ላይ እየሞከሩ ያሉት የተለያዩ ነገሮች አሉ። ያንን ሁሉ ማድረጉ ይህን እንዳረግ ስላስገደደኝ፣ ይህን እንዳደረግ ያስገደደኝ ራሱ ነው፣ አይደለሁም። ልጆቼን አብዝ ደርጓቸዋል ወልዶ ጥሎ መሄድ ቀላል አይደለም። እናትም አባትም ሁን ያሳደኳቸውን ልጆች እንዲጎዳ አልፈቅድለትም። ከዚህ በኋላም ለሚሆነው ነገር አባት መሆን ባይችል አሜሪካን መንግስት የሰጣቸውን መብት እንዲጠቀሙ እፈልጋለሁ። እሱ የዛሬ አምስት ዓመት ከአምስት ዓመት በፊት ሲቲዝን ሲሆን ለልጆቹ ፓስፖርት የማውጣት መብትም ነበረው። ያን አላረገም። እያስተማረም እየረዳም እያሳደገም ያለው የእህቱ ልጆች ነው የእህቱ ልጅ ሳሊ ትባላለች። ዱባይ ነው የምትኖረው። የከፈለ እያስተማራት ነው። በእኔ ፔጅ ላይ የምትፈልጉት ማየት ከፈለጋችሁ እኔ ፔጅ ላይ የልጅቷ የምትማርበትን ትምህርት ቤት እንዳለ ሁሉ የእሷን ደክመንቶች ጨምሬ እልካለሁ። እኔ ግን አስራ አንድ አመት ብቻዬን አስተምሬ አንድ አመት አስራ አንደኛ ክፍል ለቤቢ ለቡቡ ለቤቢ ደግሞ ሰባተኛ ክፍል እና ዘንድሮ ነው ትምህርት ቤት ክፍያ እንኳን የከፈለላቸው ይሄን መኖር ኑሮ መኖር አይገባችሁም ነበር፣ የተሻለ ይገባችሁ ነበር ይላቸዋል። እና የኔ ልጆች ስለሆኑ ብቻ እንደሆነ አላውቅም በጣም በሞራላቸው ይረማመዳል። የሚናገራቸው ንግግር ሁሉ አባቴ ብለው በሄዱ ቁጥር የሚናገራቸው ንግግር የሚያቆስል ንግግር። እናታችንን አንፈልግም። ኢቨን አሁን እንኳን ያዛኛው ኢትዮ ሸገር ላይ ሸገር ኢንፎ ላይ ከወጣ በኋላ ፈርማ ከሰጠችኝ ልጆቹ እንቀበላለሁ። እኔ ፈርሜ ልጆችን እንድሰጠው ነው የሚፈልገው። በዚህ ድረስ ጨካኝ ነው የሰው ልጅ። ጭካኔው የት ድረስ እንደሆነ አሁንም እንደማይተኛልኝ እያሳገኝ እያሳየኝ ስለሆነ አሜሪካ ኤምባሲ ኢብን መንገዱን ሲያትል ላይ ያለ ህግ አዋቂዎች በህግ መጠየቅ የሚገባውን ከዚህ በፊት እዛው ሲያትል የሚኖር ሰው እንሻላ አናግረዋለሁ። አሁንም በቃ ብዙ ነገሮችን ማድረግ የሚችለውን እድል አሳልፎታል። ለእኔ ፈርሞ ይስጠኝ። ትኬት ብቻ ነው የምጠይቀው የልጆቹን እድል ለምን ያበላሽባቸዋል? ሰው ለጎረቤት ስፖንሰር ሆኖ ለጉዲፈቻ ልጅ የሆነ ነገር አድርጎ ልጆቹን ጥሩ ኑሮ እንዲኖሩ ጥሩ ትምህርት እንዲያገኙ ያደርጋል እንጂ ለልጆቹ ጠላት አይሆንም። ስለዚህ እኔ ቡቡዬን ውጣና ተናገር ብዬ እንድ ሊያስገደደኝ ደግሞ ቡቡዚ መጥቶ እንዲናገር ለአንቺ የላከልሽ ቮይሶች እያደረገ ያለው በሆነ ነገር ደግሞ ድጋሚ ያታለው ልጆቼን ሌላ ውስጥ እንዳያስገባብኝ ስለፈለኩኝ ነው። ቤቢ መታየት ካለበት አለበት ብለሽ ካልሽ ብቅ ብሎ ያጠገቢ ስላለ አሁን ፊቱን አሳይቶ፣ ግን አንደር ኤጅ ነው ትንሽ ስለሆነ የነሱን እኔ ቡቡ ራሱ በካሜራ ወጥቶ እንዲ እንዲታይብኝ አልፈለግኩም ነበር። እኔ አንድ ቀን የልጆችን ፎቶ እና ቪዲዮ ለቅቄ አላውቅም፣ ግን አሁን አማራጭ ስላሳጣኝ ነው ቡቡ ወጥቶ እንዲናገር ያደረግኩት። ስለዚህ በቃ ሀብዬ አንቺ ጨምሪበት መፈልገው ሲያትል ያሉ ሰዎች እንዲያግዙኝ ነው። በውስጥ አግኙኝ፣ ስልኬን ሀቡ ጋር አለ በዋትሳፕ መገናኘት፣ ማውራት፣ ማድረግ የሚገባኝ እንዳደርግ መንገዱን ምሩኝ። አንዲት የተጎዳች እናት የምታደርገውን መንገድ ነው። ይሄድ ካለሁት አግዙኝ ነው አመላካ ብዬ አመሰግናለሁ። በጣም አንቺን ስታደረግልን እኔ ደግሞ ልናገር አሜሪካን ሀገር ሲያትል የምትኖሩ እቺ እናት ምን ማድረግ እንዳለባት ኤምባሲ ምን ምን ይዛ ሄዳ የት መክሰስ እንዳለባት ለልጆቿ ለምን ልጆቿ የመጀመሪያ ልጇ አስራ ስምንት አመቱ ነው ሁለተኛ ልጇ አስራ አራት አመቱ ነው ሁለቱም የራሱ ልጆች ናቸው ሰው አንድ አባት አስራ አንድ ዓመት አሜሪካን ሀገር ኖሮ ዜግነት ቀይሮ ልጆቹን አለመርዳት ልጆቹን ጊዜ አለመስጠት ፍቅር አለመስጠት አለማየት እንዲሁም አለመውሰድ ትክክል ነው ወይ ልጆቹን የገዛ የወለዳቸው ልጆችን ሳይወስድ የሌላ ሰው ልጅ ይህ ልጆች መጀመሪያ የራስ ልጆች አይቀድሙም ነው? የእህት ልጆችን ለመውሰድ ፕሮሰስ ማድረግ የእህት ልጆችን ከሀገር ውጭ ወስዶ ዩኒቨርሲቲ በውድ እየከፈሉ ማስተማር ለልጆች ምንም ሳያደርጉ ይሄ ፌር ነው ወይ? እና የኢትዮጵያ ህዝብ ፍረዱኝ። እኔ አስር አመት ልጆቼን መስዋዕትነት ከፍዬ አሳድጌ ያለሁ አሁን በመጨረሻ ሰዓት መጥቶ ልጆቼን ባዶ ተስፋ ሰጥቶ ግን አንድን ነገር አላደረገላቸውም እና የመጀመሪያ ልጄ አስራ ስምንት አመቱ ነው ሀያ አንድ አመት ሳይሞላው እስከ ሀያ አንድ ዓመት መሰለኝ መውሰድ የሚቻለው እንዴት የልጆችን መብት እንዴት ላስከብርላቸው ብላ የልጆቿን መብት ለመጠየቅ ነው ውቼ እናት የመጣችው። በጣም በብዙ ሽማግሌ በነፍስ አባት በብዙ አስጠይቃው አልቻለችም። መጨረሻ ሲሆንባት ነው ወደ ሚዲያ የወጣችው። አስር አመት ተሰቃይታ አስር አመት መስዋዕትነት ከፍላ ነው እዚህ ጋር የመጣችሁና፣ እባካችሁ እናንተ ፍረዱ ብላንም አሜሪካ ነገር ሲያትል፣ ለምትኖሩ ሀበሾች ካላችሁ እባካችሁ ገብታችሁ ማድረግ ያለባት እና እዚሁ ጋር ንገሯት። የህግ ባለሙያ ካላችሁ ብዙ አመት እዛ ይኖራችሁ ምን ማድረግ እንዳለባት ከጎኗ መቆም ይህችን አንዲት የተበደለችን ሴት እናት አንዲት እናት አስር አመት መስዋዕትነት ከፍላ ልጆቿን አሳድጋ በመጨረሻ ሰዓት መጥቶ የልጆቿን በስነ ምግባር ታንጸው ያደጉ ልጆችን ስነ ምግባር ለማበላሸት መሞከር። እናታችሁን ጥሉ፣ ከእናታችሁ ጋር ካልሆናችሁ እንዲያደረግላችሁ አለው እንዲ እንድገዛላችሁ፣ እናታችሁን ተው እንዲ እንዲወስዳችሁ፣ ከእናታችሁ ጋር ተለያዩ። እናታችሁ እናንተን ፈርማ ከሰጠችኝ ብቻ ነው የምወስዳችሁ። ላይክ እናት አመጣ የወለደች እናት ለአሜሪካንም ተብላ ለመኪናም ተብላ ለምንም ተብላ አትተውም። እናት እናት፣ እናት ናት። ስለዚህ እባካችሁ ሁላችንም ሴቶች ብቻ አይደለም እየጠቁ ያሉት ወንዶችም ሴቶችም ሀቅ የምትቆሙ በሙሉ ለተበዳይ የምትቆሙ በሙሉ ከዚህ ችህታችን ጎን ቆመን በሕግ ምን ማድረግ እንዳለባት እና መንገዱን እንድናሳያት ድምፅ እንድንሆናት ነው እዚህ የመጣችሁ። እና አሜሪካን ሀገር ሲያትል ነው ያሉት ያላችሁ ፕሊዝ አለን በሉ፣ ና አስገብቻችሁ ምን ማድረግ እንዳለባት ትነግሩን አላችሁ። የሕግ ባለሙያ ደግሞ ካለ በጣም ደስ ይለናል። ጀሚላ መጨመር ምን እድሜ ይመክረናል። እድሜ ቀልድ አይደለም። ህፃናቶች አስራ ዘጠኝ ወደ ከዚህ እድሜ በላይ ሰው ምን የሚጨምር አይችልም። አሜሪካን ኤምባሲ ኤምባሲ አሜሪካ ኢምባሲ ሄዳ መክሰስ ትችላለች እያሉ ነው። እሺ እኮ አሜሪካ ኢምባሲ ስትሄድ ምን ምን ይዛ ትሄድ? ምንድን ነው ስቴፑ? የምታጉ እውቀቱ ያላችሁ በተለይ ደግሞ በዚህ መንገድ ያለፋችሁ እናቶች ብካላችሁ የልጆ አባት ሄዶ አሜሪካን ልጆቹን ዞር ብሎ ያላየ ልጆቹን ያልወሰደ የልጆቻችን መብት ያስከበራችሁ አሜሪካ ኤምባሲ እንዳትቀሳቸው ልጆቻችን መብት በዚህ ኤክስፒሪየንስ ያለፋችሁ እናቶች ካላችሁ ገብታችሁ ብታስረዷት፣ ለዚህ መንገዱን ብታቁሟት፣ ይህን ይህን ይህን ብታደርጊ እንደዚህ በዚህ የልጆችሽን መብት ማግኘት ትችላለሽ፣ ወይም ደግሞ የህግ ባለሙያ አሜሪካ ነገር የሚኖር ካለ ኢትዮጵያ ያለው አሜሪካ ኤምባሲ ሄደሽ ይህን ይህን ዶክመንት አሟልተሽ ሄደሽ እንዲ እንዲ አድርገሽ ይሄ ያስፈልግሻል፣ ይህን ማድረግ አለብሽ ብላችሁ ኤክስፒሪየንሳችሁን ሼር እንድታደርጓት።

ቮይስ አርጌለታለሁ እና እናንተ ሼር አርጉልኝ። ነጋ ነጋ አቡ እባክሽ። ጸጋ ምንድን ነው ነጋ? ምትኛ አልገባኝም። ነጋ ምንድን ነው?